ላይ እንዳለች ታውቃላችሁ። በጣም ጭንቀ እየተጨነቀች ነው። በቃ ምን ልበላችሁ፣ ማለት በቃ ምንም አይነት ጾሙ ራሱ ጾም እየመሰላት አይደለም። በቃ እኔ ኮቡኒ በስርዓት እየጾምኩ አይደለም፣ ጾሙ ነው ራሱ። በቃ እኔ ሰኢድ ሊያሳብደኝ ነው፣ አትሂድ ብለው እንኳን እምቢ እያለኝ ነው እያለችኝ ነበር። እና በዚሁ ላይ በቃ ለምን እኔ ሰኢድን የሆነ ነገር አልለውም በቃ ማለት ያው አንድ ያህል ባል ለሚስቱን የሚደነገጠውን ያህል ያንን ነገር በቃ ማለት አስቤ እንዲህ ብለው እስኪ ቆይ ሰኢድ ምን ይላል የሚለውን ነገር ለማየት ነበር። አንድ ነገር ላማክረ ነበር ስለ የትኛዋ ስለ ታዲያ ምና አጋባኝ? አንድ ነገር ያለችውን ባለችው ነገር ላይ የሰራውት አጠፋው እንዴ? ሲጀመር ከሱማያ ከሚስቴ ራስ ላይ ውረጂ፣ ስለ ሚስቴ እንዳታወሪ፣ እየደበረኝ ነው። እሷን ስም እንድታነሺ አልፈልግም። አሰላሙ አለይኩም ወረህመቱላህ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ፣ ሰላማችሁ ይብዛ። እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ እያደረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው። እንግዲህ ዛሬ ትናንትናውን ቪዲዮ አይታችኋል ማለት ነው። ጋይስ የትናንትናውን ቪዲዮ አይታችኋል፣ ያያችሁት አይታችሁታል። ና ዛሬ በዛ ቪዲዮ የተነሳ እንደዚ ያለችው ልጅ ሰኢድ ልክ ልኳን ነግሯታል። እውነት በጣም ነው ደስ ያለኝ። ማለት ሚስት በቃ እያስናቃት ያለው እያስደፈራት ያለው ሰኢድ ነው እያልን ነበር። ምክንያቱም በሱ እንግዲህ በሱ ነው የሚያውቋት፣ በሌላ አይደለም። እና የእሱ ሚስት መሆኗን እያወቀች ራሱ እንደዛ መናገሯ ራሱ በጣም ያናድድ ነበር። በቃ እሱ ነው እንድንል አድርጎን ነበረ። እና ዛሬ የሆነ ነገር ላማክርህ ብላ ስደውልለት ምን እንዳላት መግቢያ ላይ ሰምታችኋል። እና ከሚስቴራስ ላይ ውረጂ፣ ለምንድን ነው እየደበረኝ ነው ስለ ሱመያ ለምንድን ነው የምታዋሪ ምናምን እያለ የምልስላት መልስ በጣም ነው ደስ ያለኝ። እውነት ለመናገር እሷ ምን ብላ እንደሰደበችኝ አይተሃል? እና ታዲያ እኔ ምን አልኳት፣ ለምን እምነትሽን ትቀይሪያለሽ ከዚህ በፊት ለሰይድ ነው ለሰይድ ስትይ ነው ወይ እየሰለምሽ ሆነ ያልኳት፣ አጠፋሁኝ እንደኔ ያልኩት እኔ በትክክለኛው መናገር ያለ እና ያለን እስኪ ስለዩ ስብሰራ አቅብ አይልህም። እና ውድ ቤተሰቦቼ እሷስ የሰደበችኝን ሰምተሀል ወይ እሷስ የሰደበችኝን አይተሀል ሰምተሀል ወይ ምናምን እያለችው ነበረና፣ ምንድነው ያለት? አንቺ ባትናገሪያት እሷ አትናገርሽም። ስለዚህ እሷን ስም ሳታነሺ መስራት ትችላለሽ እና የእሷን ስም አታንሺ። ደብሯታል፣ እኔም ደብሮኛል እያላት ነው እና ሰኢድ፣ አላህ ያክብርህ። እውነት በጣም ነው ደስ ያለኝ ማለት ምንም አላለቻትም ካሁን በፊት ምንም። ይቺ ልጅ ምንም ብላ ስለማታቅ እንዴት በዚህ ልክ እንደዚህ አንቄነ ምገር ልሽ ባገኘሽ ምናምን፣ እንደውም አዩን አነሳሳብሻለሁ እንዳትታረቁ፣ በህይወት እያለሁ አትታረቋትም ምናምን። ይሄ ይችን አዩንም እየጠቀመች አደለም፣ ሰኢድንም እየጠቀመች አደለም። በቃ እኔ እንዴት እንዳሰበችው ራሱ አላቅም። እና አይባልም እህት፣ እሺ? እንደዚህ አይባልም። ማለቴ ላዩ ምንም የምጠቅሚያን ነገር የለም። እንደዚህ ስላልሽ አዩን እየጠቀምሻት ነው ብዬ አላስብም። ሰኢድ ሱመያን እየፈለገ እያየሽ፣ አዩን አነሳሳብሻለሁ ስትይ ማን እየጎዳሽ መስሎሽ እንደሆነ ባላቅም፣ እንደዚህ አይባልም። ቢያንስ ሰው ዋሽቶ ለማስታረቅ ይጥራል እንጂ እንዳትታረቂ ነው የማደርግሽ። በህይወት እያለሁኝ አትታረቋትም፣ ማለት የማይባል ነገር ነው። ትልቅ ነገረኝነት ነው። እኔ የታየ ነገርና የሰይድ ምላሽ እጅግ በጣም አስደስቶኛል። የምር በጣም አስደስቶኛል። እንዴት ነው አዩ የነገረች ነገር አለ እንዴ? ሰሞኑን እኮ በጣም እያጫናነካት ነው። ወይ ብትቀርስ አንተ ለምን ትሄዳለህ? እንታ ጨናንቃታለህ። በጣም እየተጨናነቀች ነው። ታቃለ እቺ ልጅ በኋላ የሆነ ነገር እንዳትሆንብህ ነው። ምን በቃ ማለት ያው አሁን እያየውት አዳላ ያሁኑ ያሁኑ ይለያል፣ ሰይድ ያሁኑ ይለያል። አንተ እየተረዳሀት አይደለም። ታቃለ የምትልህን ነገር ቅር የምትልህን ነገር ሰምተህ ብትቀር እኔ ደስ ይለኛል። በእኔ በኩል ታቃለ። አዩ እርጉዝ ነች። ታቃለ ሰይድ እንግዲህ አዩ አዩ በጣም እየተጨናነቀች ነው እና እንዳትጎዳብህ የሆነ ነገር እንዳትሆንብህ ወደ ባህር ዳር መሄዱን ተወው፣ የምትልህን ስማትና መሄዱን ቅር እያለች እየመከረች ነው እንግዲህ ላዩ አዝና ማለት ነው። እና ወደ ባህር ዳር መሄዱ ቢቀርብ ይሻላል። እሷ የምትለውን ነገር ሰምተህ ቅርና የተለየ ነገር ስላለ በጣም እየተጨናነቀች ነው ምናምን አለችውና ምንድን ነው እሷ ከሁል ጊዜ እንደተጨናነቀች ናት። ምንድን ነው የተለየ ነገር? ለምንድ ነው የሚቀረው? ለምንድይህ ልትኝ ነው እየደወልሽው ምናምን። በቃ እኔ ስሬስ ይህን ያክል ስሬስ ነው ሰኢድ ነው ያልኩት እና ቪዲዮን እስከ መጨረሻው ድረስ ስመለከተው ስሬስ ሆኖ በቃ የምታወራው እስከሚጠፋበት ድረስ ነበረ። ሰኢድ ስሬስ ሆኖ ሲያወራት የነበረው አንድን ሰው የሆነ ወሬ ልታወሩት ቀርባችሁት ፊት ካልሰጣችሁ የምታወሩት ነገር ይጠፋል አይደለ ልክ እንደዛ ማለት ነው የምትለው ሁሉ እስከሚጠፋባት ድረስ ነበር ሰኢድ መልሱ በጣም ስሬስ ነበረ ና እውነት ሱመያን አትንኪ ማለቱ ነገር በጣም አስደስቶኛል አላህ ሰላማችሁን ይመልስላችሁ በቃ እኔ ምኞቴ ይሄ ነው አላህ ያስታርቃችሁ በደስታ አብራችሁ ሆናችሁ የምናይ አድርገን እሱ አላህ የጻፈውን ነገር ማንም ሊያስቀሩ አይችልም። ና አላህ ያውቃል ለሁሉም ነገር እና ውድ ቤተሰቦቼ፣ ኮሜንት ላይም ሰይድ ነው እኮ ያስደፈራት እንደዚህ እያላችሁ ነበረ። እና ያው የሰይድ ዛሬ ምላሽ አስደስቶኛል ማለት ነው። ስሟን ሳታነሺ የሷን ስም ሳታነሺ መስራት ትችያለሽ። እየደበረኝ ነው ከሚስቴ ላይ ከሚስቴ ራስ ውረጂ እና የሷን ስም ሳታነሺ ስሪ እያላት ነበረ ና ደስ የሚል ምላሽ ነው ማለት ነው። ውድ ቤተሰቦቼ ኸይራቸውን ያሰማን፣ ያኔ ኸይር ነገራቸውን ያሰማን። እንግዲህ አዩ እርጉዝ ናት ብላለች። እኔ ብቻ ልጅቱ ሁኔታዋ በጣም ግራ ያጋባል። የሆነ መጀመሪያ ላይ ስታውራ ፕራንክ ላረገው ነው ብላ አዩ እንደዚህ ሆናለች ብዬ ላስደንግጠው እንደ ባል ምን ይሰማዋል የሚለውን ነገር ለማወቅ ፈልጌ ነው ነው ያለችው። ያው ስሬ ሲሆንባት ጊዜ ምን የምትለውም ጠፋባት መሰለኝ። ብቻ ቪዲዮ ግራ ያጋባል፣ እስከ መጨረሻው ብታዩት ማለት ነው ፕራንክ ነው ሪል ትክክለኛ ነገር ነው ምናምን ለማለት በጣም ግራ የምትጋቡት እና ይሄን ያክል ነው። ድንብር ብሯን ያወጣው ሳይድ እና አላህ ያክብርህ። በቃ ባል እንደዚህ ሚስቱን ሲያስከብር ደስ ይላል። ምንም ቢሆን ምንም ቢለያዩ እንኳ የልጆቹ እናት ናት ይች ልጅ ማለት ነውና፣ እንደዚህ ለሷ ክብር መቆርቆር ትልቅ ነገር ነው ብዬ ነው ማስበውና፣ እቺ ደግሞ ቡኒ እህቴ አንቺ እንደዚህ አይነት ነገር በቃ የሆነ በቃ ነገር ነገር ሚላት ነገር ነው ምትመስኝ ሳይሽ ማለት ነው። ይቅርታ አድርግልኝና፣ ስለዚህ አሁን ያዩን እርግዝና ለእኔ ሳን ነግረኝ፣ ለአንቺ እንዴት ነገረሽ እያላት ነበር ለኒሳ ነግረኝ እንዴት ላንቺ ነገረችሽ፣ እርግዝናውን ማለት ነው። እሷ ሆዴ ከገፋ በኋላ ሰፕራይዝ አረጋዋለሁ ብላ ነው ያሰበችው። እኔ ግን እየተጨናነቀች ስላየት፣ በረኪና ሚዛ ስላየት፣ አንተ ጥላሃት ስትሄድ የሆነ ነገር ታረጋለች ብዬ ነው የነገርኩ አለች። እና እንግዲህ እርግዝናው እውነት ነው ውሸት ነው አላሁ አለም። ግን እርጉዝናት ብላ ነው የደመደመችው። በቃ በቃቸው። ይሄን ነግሪኝ ነው የደወልሽው። አትሂድ ለምንድነው? አልሄደው ምንም አትሆንም። ካረገዘችም ትወልዳለች ትወልዳለች። በቃ ከመሄድ ጋ ያገናኘውም ልትይን የደወልሽ በቃ አትጨቅጭቀኝ ብሎ ነው የወጣው ማለት ነውእና እርጉዝ ከሆነችም መብሩክ ብለናል። ልጅ ጸጋ ነው። አላህ መጨረሻዋን ያሳምርላት ሷል፣ ይሄ ልጅ ይስጣት። ይህንንም ቀልብልብልብ የምትለውን ነገር አላህ ልቧን አረጋግቶ ሁለተኛ ሚስት ነኝ በሰው ትዳር ላይ ቀድሞ በነበረ ሰው ላይ ተደርቤ ነው የሚለው ነገር ገብቷት ረጋ ብላ የራስ ወዳድነቷን አስወግዳ፣ በቃ እንዴት እንደመጣች ና እንዴት እንደመጣች አውቃ ተገንዝባ የምናያት ያደርገን ነው። እንግዲህ የምለው ሌላ ምንም በቃ ይሄ ራስ ወዳድነቷ ነው በቃ ሁልጊዜ ጎልቶ የሚታየውና የሚያስጠላው ነገር እና ይሄን ነገር ዋና አስወግዳ ብናያት መልካም ነው። እንግዲህ አላህ ኸይረን ነገር ያሰማን። ሱመያ አላህ ይጠብቅሽ ይጠብቅሽ። መልስ አትስጭ ነው ማለት ነው። መልስ እንዳትሰጪ ዝም በይ ነው ማለት ነው መፈልገው ሱመያ እንግዲህ። ሰኢድና ሱመያንም አላህ ያገናኛቸው በደስታ አብረው ባያቸው ነው በቃ። ደስታ ምኞቴያ ያ ነው። አላ መልካም ነገር ያሳየንላችኋል አለ። ውድ ቤተሰቦቼ በያላችሁበት ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልን። ረመዳንን ጾመው ከሚጠቀሙት አላህ ያድርገን። ለይለተል ቀድርን ይወፍቀነላለው። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው